ሰላም ወጣ፣ ሰላም። እንዴት ነህ? እንኳን አደረሰ ለታላቁ ለገብርኤል በዓል። ማን ነው ገብርኤል? ማን ነው ገብርኤል? አማራ ነሽ? አዎ፣ ሞጣይ። እነሱ እነማን ናቸው? ከታች ያሉት የት? ከዚህ እነዚህ ትናንሽ ሰዎች?

መቅሰፉን የላከው ተውናጭ ፈና በይው አሁን እኔ የምልሽ ከታች ያሉ ሰዎች ምንድን ናቸው? ግብጾች ነው አለ። የሰጣችሁ ይሄን ከኔ በላይ አምላክ አታምልክ ይላል እግዚአብሔር። ሳውዲ አረቢያ ነበረች። አካውንቴ ላይ አለ ብላ የምታስቡ ከዘጠኝ ሚሊዮን ብር በላይ ለእናቷ በእናቷ ስም ነው የላከችው ባለፈው ከአንድ ወር በፊት ነው የመጣችው። ዘጠኝ ዓመት አርባ ጋር ነ ከአስራ ሶስት ከአስራ አራት ዓመት ነው የኖረች። ዘጠኝ ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ ሶ በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው ሶስት መቶ ብር ነው። ሶስት መቶ የኢትዮጵያ ብር ፌንት አድርጋ ወድቃ አይምሯዋ ታማሁን በቁርአን የተቀራላት ነው። ሙስሊም ስለሆነች ከአይምሮዋ ውጭ ሆናለች። ምንድነው እንዴት እንዴት አደርጋላችሁ ተብለው ቤተሰብ ሲታይቁ ምን እንዳሉ ታውቂያለች? ወንድምየው እናትየዋን ነፍሰስቀዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከሰር ሲያወጡ ሲከሰር የልጅቷን ድካም ገደል ከተው አሁን ከብሯ ከጤናዋም ሳትሆን። አይምሮ አታወኮ እንትን ላይ ነው ያለችው። እያሳከምናት ነው። ሌላ the same thing። አንድ ወንድሟ ምን ያደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል፣ የባንክ ቡኩ ራሱ ነው የሚሞላ። ብሩ ለራሱ ይዞ ይገቢ፣ የሆነ ቦታ ላይ 10000 15000 እያለ ይልክላታል። ያው አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ፣ በቃ ሀገር የሰርችን ለወጣለው ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ልጁ ለካ እየሞላ ነው የሚልክላት። እንግዲህ አሁን ይህንን ከወንድም ከእናት ከቤተሰብ ሆነ ስትባይ ምንድን ነው የሚሰማሽ? ለማን ነው የምትኖረው? በለፋች በደከመች አስር ዓመት እኮ ለሴቶች ቀላል አይደለም እኮ እንደ ሻማ ቀልጣ። መውለድ የማይችሉ እህቶች አሉ። አግብተው መኖር እኮ ማይችሉ ልጆች አሉ። እሱ እንደዛ በፍቅር ውስጥም ደግሞ በቃ ሰርተው ጥርሳቸውን ነክሰው በቃ አብሽሯ እንዳመሰርተሽ ና አብረን እንለወጣለን የሚለው ሰው በእሷ ብር እዚህ ሌላ ትዳር መስርቶ ስትመጣ ስንት ታሪክ የምንሰማቸው ሂደቶች አሉ። በዚህ ጉዳይ ይህን ያህልም ኢነርጂ ኖሮ ልናገርም ባልችልም እየሰማን ነው ያለ ነው። ኤርፖርት ውስጥ አቅላቸውን እስኪስቱ ድረስ ቤተሰብ መቶ አይቀበላቸውም ሁላ፣ ቤተሰብ ገንዘብ ብላ ስለምጠይቅ ብለው መቶ ላይ አይቀበሏትም። በዚህ ጉዳይ በጣም ብዙ ጊዜ በየቪዲዮዎች መሀል የማስገባላችሁ እንድትነቁና፣ በተለይ በአረቡ ሀገር የምትኖሩ እህቶቻችንም ስለሆናችሁ ከቻላችሁ ገንዘባችሁን በራሳችሁ አካውንት አስቀምጡ። ሁሌም እንድትነቁ ነው ይዤላችሁ የምመጣው እንጂ ይሄ በእርግጥ የሚያስቅም ነገርም አይደለም። እንድትማሩበት እና ነቃ እንድትሉ ስለምፈልግ ነው። አይዞህ ባት የልጆቿ ጀናዛ ላይ ተኝታ የምታለቅሷ ፋላስጣናዊ ዶክተር ኢና ሊላሂ ወኢና ኢለሂ ራጆ። ወራሪዋና ጨፍጫፊዋ እስራኤል አማካኝነት አንድ ቤት ላይ በደረሰ ጥቃት የዶክተር አርነጃር ቤተሰቦች ሙሉ በሙሉ አልቀዋል። በሚያሳዝን ሁኔታ እነዚህ ልጆች እድሜያቸው ከአስር ዓመት በታች ነው። ሰባቱ በዚህ ጥቃት የሞቱ ሲሆን እናታቸውም ጀናዛቸው ላይ ተኝታ ስታለቅስ ነበር። ሁለቱ ከባድ ጉዳት ደርሶባቸው የተረፉ ሲሆን አንዱ የት እንደገባም አይታወቅም። ሌሎችን በማከም ሌሎችን በማስታመም የተጠመደችው ዶክተር አርነጃር ልጆች ናቸው። ሱብሃነላህ እጅግ በጣም ያሳዝናል። ይህ የብዙ ፋላስጣናዊ ቤተሰቦች ታሪክ ነው። አላህ ስብሓንሁ ተዓላ ከዚህ በደል ነፃ ያውጣቸው፣ በበደለኞች ላይም ድልን ያቀናጃቸው። ሁላችሁም በደንብ ዱ አድርጉላቸው። ይህም ቪዲዮም ራሳችሁ ጋር እንዳታስቀሩ፣ ሁላችሁም ሁሉም ሰው ጋር ይህ ቪዲዮ እንዲደርስ ሼር አድርጉ። ከጀነት ገቢዎች መካከል ሹፍ፣ ከጀነት ገቢዎች መሃከል የመጨረሻ ድሃ መናጢ ድሃ ለማለት ራሱ በጣም ከባድ ነው። መናጢ ድሃ የሚባለው የሆነ ሊቪል አለው። ሊቪል ተሰጥቶት እኮ ነው። ይሄ በጣም የመጨረሻ ነው የተባለው። ዓለማችን ላይ ካሉ ድሃዎች እኮ የመጨረሻ ድሃ የሚባለው በሱ ልክ መገመት ትችላላችሁ። ጀነት ላይ ካሉት ሰዎች የመጨረሻ ድሃ የሚባለው ምን ያህል ሀብት እንዳለው ታውቃላችሁ። የመጨረሻ ድሃ ለዚያውም ተቃጥሎ ከስሎ ይወጣ ማለት ነው። በደንብ ተቃጥሎ ረጅም ዓመታት ብዙ ምዕተ ዓመታትን ተቃጥሎ ነው የወጣው። ከወጣ በኋላ አዎ ፍጹም ድሃ። ይዛኩሙላህ ኸይር፣ አመጣችሁልኝ። ፍጹም ድሃ ነው የሚባለው። ይሄ ደግሞ ከጀነት ሰዎች መካከል የፍጹሞች ፍጹም ነው የመጨረሻው ድሃ። ተግባባን። ይሄ የመጨረሻ ድሃ የሚባለው ሐዲት ላይ ሲነገረን ያስመኛል እኮ ማለት። አላህ ስብሐነሁ ወተዓላ ጀነትን ከፍተኛው ማዕረግ ካገኙት መካከል ያድርገንና፣ ወላሂ ከዱንያው ህይወት ጋር ስታመዛዝን ያስመኛል ያንን የተነገረው ነገር የፍጹሞች ፍጹም የሆነው ምን ያህል አለው ሲባል፣ አሁን ዱንያ ያለችበትን ንብረት በአጠቃላይ ሰብሰብ አድርገህ አስራ አንድ እጥፍ ነው ያለው። አሁን ዱንያ ላይ ያለውን ንብረት በአጠቃላይ ሰብሰብ አድርገህ ይሄን አስራ አንድ እጥፍ ነው ያለው። አስባችሁታል? አስራ አንድ እጥፍ ማለት አስባችሁታል? እውነት መጣ ማየክ ተከብተዋል። እውነት መጣ ማየክ ተከብተዋል። እና ምን ልላችሁ ፈልጌ ነው የጀነት ነገር። ለዚያውም ደግሞ ያኛው እንዴት አድርጎ ጀነት እንደሚገባ እስኪ ልንገራችሁ። እንዴት አድርጎ ጀነት እንደሚገባ ልንገራችሁ። በዱንያ ላይ ወንጀል ይሰራ ስለነበር እውነት መጣ። እስካሁንም ማይክ አልተዘጋም ሹፍ። ወንጀል ይሰራ ነበር ዱኒያ ላይ፣ መልካም የሚባል ነገር አልነበረው።

ምክንያቱም የጀሃነም ሰዎች ከጀሃነም ሲወጡ ቀጥታ ወደ ጀነት መግባት ሳይሆን ይታጠባሉ። ጀሃነም ውስጥ የነበረው ማንነታቸው ሙሉ በሙሉ አውልቀው እንዲያስቀምጡት ማለት ነው። ከነጡ በኋላ ነው ጀነት የሚገቡት። እና ወደ ጀነት መጥቶ ሲገባ ግራ ይጋባል ይባላል። ልክ ሲገባ መስታወት በመስታወት ሆነበት እና እንዲያው አላህ ስብሐነሁ ወተዓላ ቃል የገባለት ነገር ይህ ሁላ ንብረትህ ነው ሲባል ግራ ተጋባና፣ ያ ረቢ ጀነት እኮ ባሮችህ ሞልተውታል፣ እንዴት አድርጌ ነው ጀነትን የምገባው ብለው ሲጠይቅ አላህ ስብሐነሁ ወተዓላ ትልቅ ንብረት አሳየውና እንዲህ ያለ 11 እጥፍ ተሰጥቶሃል ተባለ ያ ንብረት ደግሞ የዚህን ዱንያ ንብረትን በአጠቃላይ ከዚያም በላይ የሆነ ነው አላህ ሱብሓነሁ ወተዓላ ጀነትን ከሚወርሱ ባሮቹ ያድርገን ጀሃነምም ደግሞ ማስታወስ የለብንም እያልኩ አይደለሁም ጀሃነምም መታወስ አለበት ምክንያቱስ ከተባለ ሰላም በበላለ የምትገኝ ስሜ ብሩክ ይባላል። የምገኘው በሊቢያ እንደምታውቁ እና ከዚህ በፊት እርዱኝ ብዬ ቪዲዮ ፖስት ነበር እና ማንም የሚረዳኝ ሰው አላገኘሁም። ቤተሰቦቼን ከወሯ አመታትን አስቆጠርኩ እና እዚህ ጋር ማንም የሚረዳኝ ሰው የለም። እየለመንኩ ነው የምበለው መብራን እና በቃ የቻላችሁትን ይህን ቪዲዮ የምትዩት አንዳንድ ብር እንኳን በማስገባት አተባብሩኝ እባካችሁ፣ በመድኃኒዓለም እለምናችኋለሁ። የቻላችሁትን አነሰ በዛ ሳትሉ እና አቅማችሁ አልቻለ ደግሞ ሼር፣ ኮፒ ሊንክ፣ ሪፖርት ወመረግ ለሚረዳ ሰው አድርሱልኝ እባካችሁ። የማያልቅ ርስቅን በዱንያም በአኽራም አላህ ይስጠን። የማያልቅ ርስቅን አላህ በዱንያም በአኽራም አላህ ይስጠን። የሰጠነንን ነገር አላህ ይባርክልን። ዘው ዘውትር ያለማቋረጥ ዚክረ ዳረ አኺራን የሚያስታውስ ሰላም፣ ሰላም መላ ኢትዮጵያውያንና ኤርትራውያን። ስሜ አብዱ ይባላል። 17 ዓመቴ ነው። ይሄ ከአራት ቀን በፊት ቪዲዮ ለቅቄ ነበር። ለመሞት አስር ቀን ነው። እርዱኝ እያልኩ ነው። ለናቴ በእናታችሁ ነው ትንሽ

የዘጠኝ ዓመቱን ታዳጊ መሐመድ ቃሲምን መስጊድ የት እንደሚገኝ አሳየን በማለት ሁለቱ ግለሰቦች እገታ ይፈጽሙበታል። ልጁ ይህንን ሲባል ምንም ያወቀው ነገር አልነበረም። ከፉሪ ከተማ ላይ ታዲያ አግተው ይወስዱትና ወደ አዲስ አበባ ኮልፌ ያመጡታል። ከዛ በኋላ ወደ ቤተሰብ በመደወል ምንድን ነው ያሉት ልጃችሁን አግተናል፣ ሶስት ሚሊዮን ብር ካልሰጣችሁን በሬሳ ሳጥን እንልካለን አስክሬኑን በማለት ይዝታሉ። ከዛ በኋላም በጠየቁት መሰረት ሶስት ሚሊዮን ብር ይሰጣቸዋል። የሸገር ከተማ ፖሊስ ግን ይህንን አሳዛኝ ቪዲዮ ተመልከቱ። አንዲት የአምስት ዓመት ሕፃን ልጅ እየነደደ ባለ ትምህርት ቤት ውስጥ ወይንም በጦርነት ምክንያት በወደመ እሳት ውስጥ ራሷን ለማዳን ለማምለጥ ስትጣጣር ያሳያል። ይህ ሁኔታ የተፈጠረው እስራኤል በጋዛ አንድ ትምህርት ቤት ላይ በፈጸመችው ጥቃት ነው። ይህች የአምስት ዓመት ሕፃን በአሁን ሰዓት ህይወቷ የተረፈ ቢሆንም ይህ እጅግ ልብ ሰባሪ ቪዲዮ ብዙዎችን እያነጋገረ ይገኛል። ከዚህ የሰላምን ዋጋ መረዳት እንችላለን። ሰላምን እንተም